ሰፊ መስጅድ አላየሁም። ከመስጅዱ ጎን ይወላቸው አስፋልቱ ብቻ ነው የሚለያቸው። ይህ አስፋልቱ ብቻ ይለያቸዋል። ይሄኛው ደግሞ የኮፕቲክ ኦርቶዶክስ ቤተክርስቲያን። ይሄ እንግዲህ በዘመናት መካከል አነጋጋሪ ሆነው የኖረው የሙት ባህር ነው የምታዩት። የሙት ባህር ለምን ተባለ? በሙት ባህር ውስጥስ ምንድን ያለ? ውሃው ህይወት ላለው ነገር በጣም አደገኛ ስለሆነ አይን እስከ ማጥፋት ሊደርስ ይችላል። ሰውነታቸውን ይህንን ጭቃ እየተቀቡ ጭቃው ባይዘው፣ ተዝቆ ሄዶ ብዙ ሀገር ላይ ይሸጣል። ቻቶቼ እንዴት ናችሁ? የዛሬው የምንጎበኛ ተረኛ ሀገራችን ደግሞ ማለት ጆርዳን፣ የጆርዳን ዋና ከተማ አማን ላይ ነው የሚገኘው። ዛሬ እንግዲህ የጆርዳኖችን ሀገር ጎበኛለን። ከዚህ ቀደም እንግዲህ ጆርዳን የተለያዩ መንፈሳዊ ቦታዎችን አሳይቻችሁ ነበር ከአማን ውጭ ያሉትን፣ ነገር ግን አማንን አልጎበኘናትም። እንዲሁም ደግሞ በጣም በርካታ ታሪክ ያለው በጣም ብዙ መጽሐፍ ቅዱስም ከመጽሐፍ ቅዱስም ውጭ በተለያዩ ታሪኮች አሁን ድረስ አወዛጋቢ አነጋጋሪ የሆነው የሙት ባህር ሲ ያለበትም ሀገር ነው ጆርዳን። ስለዚህ እንግዲህ አማንን እንጎበኛለን፣ የተለያዩ ቦታዎቿ እናያለን፣ ባህላዊ ምግቧን እንሞክራለን። እንዲሁም የእስልምና እምነት ተከታዮች ናቸው እንደምታውቁት። ስለዚህ ኪንግ አብዳላ ዘ ፈርስት የተባለውን ግዙፍ መስጅድም ገብተን ደግሞ እንዲሁ አስጎበኛቸዋለሁ፣ ለእስልምና እምነት ተከታዮች ማለት ነው። ከዚያ በኋላም ደግሞ ወደ ምድራችን ዝቅተኛ ስፍራ ወደሆነው እና የሙት ባህር ወደሚገኝበት እንሄዳለን። ሙት ባህር የፈለገ ቢኮን አያሰምጥም የሚባለው እውነት አያሰምጥም ወይ? ዘው እየዋኝን ደግሞ እንሞክረዋለን ማለት ነው። የቀናት ቆይታ ነው የሚኖረኝ በዚህ በጆርዳን በአጠቃላይ ጉብኝት ማለት ነው። ስለዚህ አብራችሁን ቆዩ እንግዲህ በቅርቡ ሁለት ሚሊዮን ሰብስክራይበር እንገባለን። በዚህም እንግዲህ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። የተለያዩ ሀገራት፣ የተለያዩ አስገራሚ አስደናቂ ቪዲዮችን ስለቆ ወደ እናንተ ይደርሳሉ ማለት ነው። ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። በነገራችን ላይ የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ ዩቲዩብ ለመጀመር አጭር ጊዜ ስኬትን ለመቀዳጀት አስቧል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስቧል? እንግዲያውስ በዩቲዩብ ሁለት ወርቅ ሶስት የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቱብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቱብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። እንግዲህ የጆርዳን አማን ጉብኝታችን ጀመራል። እንግዲህ ጆርዳንን ስትጎበኙ ከተማዋ ላይ በደንብ በትልቁ የምትመለከቱት ኪንግ አብደላ ዘፈርስ ሞስክ ነው፣ ወይም መስጅድ እዚህ ጋር እንደምታዩት ማለት ነው። ቪዚተሮች መጎብኘት ይችላሉ። ማንኛውም ቪዚተሮች ሃይማኖቱን ሁኔታ ባከበረ መልኩ ማለት ነው። ስለዚህ እንግባ። በዚህ ነው ኤንትራንሱ። እዚ ጋ አንቲክ የሆኑ ሞዛይክ የተሰሩ የተለያዩ ስዕሎች እንደ ሱቅ ነገር ነው ሞስክ ኦኬ ፋይ ን በላይ ጫማችንን እናወልቃለን ማለት ነው። ቱ ዲናር ትከፍሉና፣ ይህንን ይሰጣቸዋል የጆርዳን ዲናር ማለት ነው። መስጂድ ውስጥ መግባት እንችላለን፣ መጎብኘት እንችላለን። ፒክቸርም ቪዲዮን መነሳት ይቻላል። ግቢው በጣም ነው የሚያምረው። ወደ መስጅዱ ስትገቡ አማን ሜሴጅ የሚል እንደዚህ ወረቀት የአማንንና የመስጅዱን ታሪክ የያዘ ወረቀት ሰጧቸዋል ችግማ ትንሿ የምትታየው ዶም ስትሆን ይህኛው ግን ከተማው ላይ በቃ ቀና አካላችሁ ወይም ደግሞ ከተማው የሆነ ኤኒ ህንፃ ካገኛችሁ ጎላ ብሎ ከርቀት በሰፊው ነው የሚታየው በነገራችን ላይ ኪንግደም ኦፍ ጆርዳን ተብላ ነው የምትጠራው በኪንግደም ኦፍ ጆርዳን ላይ 97 በመቶ የሚሆነው የጆርዳን ህዝብ ሙሉ በሙሉ የእስልምና እምነት ተከታይ ናቸው ከእስልምናም ደግሞ ሞስቶ ኦፍ ዘም የሱኒ እስልምና ነው የሚከተሉት ማለት ነው ሶስት ፐርሰንት ደግሞ ክርስቲያኖች ናቸው። ከክርስቲያኑም ኦርቶዶክስ ክርስቲያኖች ናቸው። በነገራችን ላይ መስጂድና ቤተክርስቲያንም ቅርብ ለቅርብ ታገኛላችሁ። ክርስቲያኖች ሶስት ፐርሰንት ቢሆንም አሉ፣ በተወሰነ ቁጥር ማለት ነው፣ ኦርቶዶክስ ክርስቲያኖች። መስጂዱ የተሰየመው በኪንግ አብደላ ዘፈርስት ስም ነው። ኪንግ አብደላ ዘፈርስት ማለት የመጀመሪያው የጆርዳን ንጉስ ናቸው። አሁንም ያሉት ኪንግ አብደላ ነው። በነገራችን ላይ ኪንግ አብደላ ዘሰከንድ ናቸው አሁን ያሉት፣ በመሀልም ንጉሶች ነበሩ። ሁለተኛ ተመሳሳይ ስም ያለው ንጉስ ሲመጣ ዘሰክንድ ነው የሚባለው። ያው እኛ ሀገር ሚኒሊክ ዘፈርስት ከዛ በኋላ በኋላ ምን ልክ ደሰከንድ እንደ እንደምንለው ማለት ነው። ስኩል ለማየት እዚህ ጋር ጫማችንን እናወልቃለን እናውልቃለን። ዶሙ ከውጭ ያየ ነው ዶም ማለት ነው። ከውስጥ ስትገቡ እንደዚህ ነው። በጣም ሰፊ ነው። እጅግ በጣም ግዙፍ ነው። መሬቱን ስትረግጡት በቃ ስም በጣም ምንጣፉ ወፍራም ነው። እንደገና ዶሙን ይሁት። ዶሙ ከውጭ የምናየው ዶም ከውስጥ ስታዩት እንደዚህ ነው። ለጸሎት ጊዜ ምን ያህል ሲያስተናግድ ይሆን? እጅግ በጣም ግዙፍ ነው። እስካሁን እንግዲህ የተለያዩ መካከለኛው ምስራቅ ላይ ብዙ መስጅዶች ጎብኝተን የለ እንደዚህ ሰፊ መስጅድ አላየሁም። በጣም ሰፊ መስጅድ ነው፣ ኪንግ አብደላ ዘ ፈርስት ሞስክ በነገራችን ላይ ከተማዋ ላይ ከየትኛውም ከፍ ካለ ነገር ላይ ብትሆኑ ከሩቅ የሚታየው ይሄ የኪንግ አብደላህ ዘፈርስት መስጅድ ነው። እንደምታዩትም እዚህ ጋር እንግዲህ ይሄ አሁን ገብተን ያየነው የኪንግ አብደላህ ዘፈርስት መስጅድ ነው። ከመስጅዱ ጎን ይወላቸው አስፋልቱ ብቻ ነው የሚለያቸው። ይሄ አስፋልቱ ብቻ ይለያቸዋል። ይሄኛው ደግሞ የኮፕቲክ ኦርቶዶክስ ቤተክርስቲያን እንደምታዩት፣ በጣም ትልቅ ቤተክርስቲያን። ይሄ ራሱ አይ ቲንክ ዝግ ነው። ሁለቱም በሮች ዝግ ናቸው እንጂ ገብተን እናየው ነበረ። እንግዲህ እዚህ ጋር መስጅድ አለ፣ እዚህ ጋር ደግሞ ትልቅ ቤተ ክርስቲያን አለ፣ ኦፕቲኮች ማለት ነው። አይዊሽ ክፍት ቢሆን ገብተን እናየው ነበረ፣ ይህም ቤተ ክርስቲያን። ከኔ በኋላ የምትመለከቱት ደግሞ የጆርዳን ፓርላማ ነው። ፓርላማው አካባቢ ብዙም ትራፊክ የለም፣ እንቅስቃሴ የለም ማለት ብዙ ሰዎች ምናምን፣ እንደዚህ መኪና ምናምን ትማች አታዩም። ስትሪቶቹ በጣም ነው የሚያምሩት። አሁን እንግዲህ ወደ ምድራችን ዝቅተኛ ስፍራ ነው እየወረድን ያለ ነው። በአለም ላይ እንዲህ አይነት ዝቅተኛ ቦታ የለም። እንግዲህ ወደ ሙት ባህር ነው እየተጓዝን ያለ ነው። ስለዚህ የሙት ባህር ደግሞ የሚገኘው በአለም ዝቅተኛው ወይም በሎስት ቦታ ላይ ነው የሚገኘው። ስለዚህ አሁን እንግዲህ ወደ ጥልቁ በጣም ቁልቁል ነው እየወረድን ያለ ነው። ወደ ምድር ዝቅተኛው ወይም ወደ ታችኛው ስፍራ ማለት ነው። ወደ ሙት ባህር እየቀረብን እንገኛለን። እንደምታዩት በነገራችን ላይ በሙት ባህር ዳርቻ በጣም ብዙ ሆቴሎች አሉ።

እንግዲህ እዚህ የሙት ባህር አቅራቢያ ላይ ስትመጡ እንደዚህ አይነት ሱቆች ታገኛላችሁ። እነዚህ ሱቆች ውስጥ እንግዲህ ከሙት ባህር የሚሰበሰብ ጨው ለፊት ጥራት፣ ለሰውነት ተብሎ ይሸጣል። እንደምታየው በተለያየ ፍሌቨር ይሸጣሉ። በቢጫ አለ፣ በቀይ አለ፣ በሰማያዊ አለ። እንግዲህ ይህንን ሚክስ አርጋችሁ ለፊት ጥራት በጣም ይጠቅማል ነው የሚሉ ሰው ይህንን ይሸጣሉ። ስክራፖች አሉ፣ የተለያየ ነገር ከሙት ባህር ይወጣ ነው ይላሉ። እንግዲህ ሙት ባህር ጎን ስለሆነ ቤታቸው ማለት ነው። አጋጣሚ እዚህ ያለ ሞል ላይ ቆመን የሙት ባህር ጨው ገዝተናል። እንግዲህ ዴድ ሲ ስኪን ኬር እንግዲህ የሙት ባህር ላይ አያሰምጥም ሲባል ነው የሰማ ነው እስካሁን። ስለዚህ የሙት አያሰምጥም የሚለውን ለመሞከር ያው ቮቸር ትገዛላችሁ። የታውል ቮቸር ገዝቻለሁ ከዚህ ክራውን ከሚባል ሆቴል የሙት ባህር ወይም ዴድ ሲ ወይም ሳልትሲ ዙሪያው ሆቴሎች ነው ያሉት፣ በጣም ትልልቅ ሆቴሎች። ከነዛ ሆቴሎች አንዱ ክራውን ፕላዛ የሚባለው ሆቴል ነው። ከነሱ እንግዲህ ዴድ ሲ ላይ ብቻ ለመዋኘት እነሱ ፎጣና መቀየሪያ ክፍል ብቻ ያመቻቹላችሁና ይህንን የታወል ቮቸር ይሸጡላቸዋል። እሷን ይዤ አሁን ወደ ሙት ባህር እየወረድኩ ነው ማለት ነው። እንዴት እንደሚያምር ግቢው አጠይቁኝ፣ ተመልከቱ ከፊት ለፊት የምታዩት ባህር ሙት ባህር ተብሎ የምንሰማው በመጽሐፍ ቅዱስ የጨው ባህር እየተባለ የሚጠራው ብዙ ታሪክ ያለው በጣም አስገራሚ የሆነ ባህር ነው። እንግዲህ ባህሩ ላይ ኤክስፔሪንስ እያደረግ ነው ደግሞ ነግራችኋለ ማለት ነው ስለ ባህሩ በስማ። ሙት ባህር ላይ የሚገኙ ሆቴሎች በጣም ነው የሚያምሩ፣ ስፔሻሊ ይሄ ክራውን ፕላዛ የሚገርም ሆኖ የተገነባው ደመዳኒ በጣም ነው የሚያምሩ። የጨው ባህር ሲል መጽሐፍ ቅዱስ የሚጠራው ወይም የሙት ባህር ወይም ዴድ ሲ የሚባለው ወይም ደግሞ የዮርዳኖስ ወንዝ መቶ መቶ የሚያርፍበት የመጨረሻው ጨዋማ ቦታ ይሄ ነው። ታች ያለው መስሎኛል እኮ ገና መውርዶን። እሺ እንወርዳለና በዚህ እንግዲህ ገና ሊፍት ላይ ነን። አሁን ወደ ሙት ባህር ዳርቻ ለመውረድ እንግዲህ በታሪክ ስንሰማው የኖርነው ብዙ አስገራሚ ነገር ያለበት አያሰምጥም፣ ያንሳፈፋል እንጂ የተባለለት የዴድሲ ወይም ደግሞ የሙት ባህር እየተባለ የሚጠራው ሀይቅ ላይ ደርሰናል ማለት ነው። አሁን ከፊት እንደምታዩት ነው እንግዲህ። ውበቱ በጣም ነው የሚያምረው። እውነት ለመናገር እንዴት እንደምቀርጽ አላቅም። የሚያንሳፈፈውን ለመሞከር ወደ ጥልቁ መግባት አለብኝ። ካሜራ ደግሞ ውሃ ውስጥ የምትገባ ወይም ውሃ የምትችል አይደለችም። ስለዚህ ስ እንግባቡ ይህ መሬቱ በጣም ነው የሚያቃጥለው። ውሃው እንደዚህ ያቃጥላል። ጨው ነው ታዩታላችሁ። ቱ ማች ሳልት ነው ያለው ይሞቃል ወይ ወይ የሙት ባህር ተገን አረ፣ ወደ ውስጥ ሲገባ ይቀዘቅዛል። ይቅርታ ለተሳሳተው መረጃ። ካሜራዬ መቀመጥ የሚችለው እዚህ ጋ ነው። አለዛ ከተንቀሳቀሰ ውሃው እንግዲህ ይሄው ውሃ የሙት ባህር የተባለበት ምክንያት ምንም በዚህም ያክል ባህር ውስጥ ምንም አይነት ህይወት ያለው ነገር የለም። ወይም ይሄ የምታዩት ውሃ እጅግ በጣም ጨዋማ ነው ማለት ጨዋማ ከሚ በአሁኑ ውቅያኖሶች ጨዋማ ናቸው አይደል? ግን ከምታስቡት በላይ፣ ከምድር ላይ ካለ የትኛውም ቦታ በላይ ከፍተኛ ጨው ያለበት በመሆኑ ምንም አይነት ህይወት ያለው ነገር ኤግዚስት ለማድረግ በጣም ይከብደዋል። ስለዚህ የሙት ባህር የተባለው ለዛ ነው። ሌላኛው ምንድነው? እንትኑ ለመድኃኒትነት ያገለግላል ጭቃው። ጭቃው ማለት እዚህ ጫፍ ላይ ያለው ጭቃ ለመድኃኒትነት ስለሚያገለግል ይሄው ከፊት ለፊትም እየተቀቡ ነው ሰውነታቸውን፣ ይህንን ጭቃ እየተቀቡ ጭቃው ባይዘወይ ተዝቆ ሄዶ ብዙ ሀገር ላይ ይሸጣል። የዴልሲ ነው ወይም የሙት ባህር ጭቃ ነው እየተባለ ይሸጣል ብዙ ሀገር አለላችሁ እና በተለይ ደግሞ ለቆዳ ጥራት በጣም በጣም ጠቃሚ ነው ስለሚባል ነው ጭቃው በውድ የሚሸጠው። ሌላ ልማት ላይ ዝም ጆርዳን በብዛት ይሸጣል። ጭቃው ብቻ ሳይሆን ጨው ደግሞ ይሸጣል። ጨውም በጣም ለእንትን ጥሩ ነው ይባላል። እንደምታዩት ጨው ይሄ ነው። በጣም ጨው በቃ ታፍሱት አላችሁ መሬቱ የሚታፈስ ነው። ያችሁት ጨው ነው። ሙት ባህር እንግዲህ ከዚህ ቀደም በተለይ ደግሞ በዮርዳኖስ ቪዲዮ እንደሰራሁት እና እንዳያችሁ የዮርዳኖስ ወንዝም ይመጣ ይመጣና የሚቀላቀለው ከዚሁ ከሙት ባህር ጋር ነው፣ የሚቀላቀለውና ምንድነው አያሰምጥም። ምክንያቱም በጣም ጨዋማ ስለሆነና ልስመጥም ብትሉ አትሰምጡ ታውታላችሁ። ጭራሽ ምንም ዋና የማይችል ሰው እዚህ መጥተው እጁና እግሩን ቢዘረጋ ተንሳፎ ነው የሚቆዩ። እንዳሳየዋቸው ማለት ነው። በቃ ሄዶ መተኛት ብቻ ነው። ተኝታችሁ ነው በቃ ምትን የምትሉ፣ መንሳፈፍ ብቻ ነው። ምንም ነገር የለው። ሰው በቃ ከላይ ነው የሚያንሳፍፈው። ምንም እና እንደ ሪሊፍ ምን ያደርጋሉ ፈረንጆቹ። ምንም ቅድም እያየሁ ነበር፣ በቃ መጽሔት ምናምን ይዘው መጥተው እዚች ላይ ለጥ ብሎ መጽሔታቸውን ያነባሉ፣ ጋዜጣ ያነባሉ፣ መጽሐፍ ያነባሉ፣ ውሃው ላይ ተኝተው ማለት ነው። ሰው እንደ ሪሊፍ ነው የሚቆጥሩት። እንደገና ደግሞ ጫውን ደግሞ ያው ሰውነታቸው ላይ እንዲህ በማድረግ እንትን ያደርጉታል፣ እንደ ለቆዳ ጥራት ያገለግላል ስለሚባል እንደዚህ ያደርጋሉ። ያው ፊታቸውን ይቀቡታል ምናምን ጨውም ምናምን ከዚህ ወጥቶ ታጥቦ ምናምን ደግሞ ከተማም ላይ ይሸጣል። የተለያየ ሀገራት ላይ የዴድሲ ጨው እየተባለ ያው ይሸጥ ታውቁታላቸው እንግዲህ እና ባይዘዌ ማለት ነው የጨው ድንጋይ እንዴት እንደሚዋጋ ዩ ሀቭ ኖ አይዲያ በቃ አይዲያ የላችሁ በጣም ነው የሚዋጋው። በጣም ነው የሚያመው። እና ደግሞ ውሃው ህይወት ላለው ነገር በጣም አደገኛ ስለሆነ አይን እስከ ማጥፋት ሊደርስ ይችላል። ማለት አይናቸው ለሚገባ ወደው ወዲያው ምን የሚያደርስባቸው ነገር የለም። ነገር ግን በተደጋጋሚ በጣም ለረጅም ሰዓት አይናቸው ለሚገባ የሚገባ ከሆነ አይን ሊያጠፋ ይችላል። ይሄ ሙት ባህር እና ከንትን በላይ እንደ መድኃኒትነት የሚጠቀሙት ታቸው ጥር ጥርት ያለ ቆዳቸው ጥርት ያለ ይኖሩበታል። ምንም ያለው ህይወት ያለው ነገር ግን እዚህ ቢገባ ህይወቱ ያጣል ማለት ነው። እዚህ የሙት ባህር ላይ በነገራችን ላይ ከኋላ የምትመለከቱት ፊልስጤም ነው፣ ወይም ፓለስታይን ማለት ነው። እኔ ያለሁት በጆርዳን ሳይድ ነው። በነገራችን ላይ ጆርዳን እያንዳንዱን እየዞራችሁ ብትገበኙት በጣም ብዙ ታሪክ ያለው በጣም ብዙ አስገራሚ ነገር ያለው ሀገር ነው። እኔ በጣም የተደነኩበት እያንዳንዱን ቪዲዮ ብሰራበት በእርግጠኝነት ላይክ ብዙ ሰዓት የሚወስድ ቪዲዮ ነው የሚሆነው። ለምን መጽሐፍ ቅዱስ ላይ የተጠቀሱ በጣም ብዙ ቦታዎች ጆርዳን ውስጥ አሉ። በጣም ነው የሚገርመው። የጨው ባህር ወይም የሙት ባህር ይህንን ይመስላል ማለት ነው። ሰለች ምጭ ነው መሬት ከኋላ እንደምታዩት እንግዲህ የመጨረሻው የምድራችን ጥልቅ ላይ እንደሆነን ይናገራል። ዩ አር አ ሎወስት ፖይንት ኦን ኧርዝ ይላል። በምድር ላይ በጣም ዝቅተኛው ስፍራ ነው ይሄ የሙት ባህር የሚገኝበት ስፍራ ማለት ነው። ይኸውም እንግዲህ ከመሬት በታች 455 ሜትር ጥልቅ ነው ወይም ደግሞ ዝቅ ያለ ነው። 455 ሜትር ከኖርማሉ ከፍታ ማለት ነው። እንግዲህ ምድር ላይ የተወሰኑ ናቸው ጥልቅ ቦታዎች ያሉት። ከነዛ ውስጥ እንግዲህ በኢትዮጵያ ያለውም አፋር ወይም ዳሎል የምንለው እሱ እንግዲህ 155 ሜትር ጥልቅ ነው ከመሬት በታች ማለት ነው። ይሄ ግን ከአፋር የሚበልጠው እንግዲህ አፋር 155 ነው፣ ይሄኛው ግን 410 ሜትር ጥልቅ ነው። ሶ በጣም ዲፕ ነው ማለት ነው። እና ደ ሎስት ፖይንት ኦን እርዝ ነው የሚባለው፣ የምድራችን ጥልቁ ቦታ ነው የሚባለው ማለት ነው። እና በጣም ነው የሚደክማችሁ የሆነ በጣም ቶሎ ቶሎ ነው የሚደክመው ምናምን ና ሙት ባህር ይውላል ይሄ እንግዲህ ሮማን ቲያትር የሚባለው ቦታ ነው። እንደምታዩት እንግዲህ በሮማን ኢምፓየር ጊዜ ቲያትር ይቀርብበት የነበረው ቦታ ነው። ከታች ስቴጅ አለው። ያንን ትኬት እዛ ጋር ገዝታችሁ መጎብኘት ትችላላችሁ። ይህንን ቦታ በነገራችን ላይ የጆርዳንን ታሪካዊ ቦታዎች በሙሉ አንድ ጊዜ ኤርፖርት ላይ ወይም ደግሞ ከኤርፖርት ውጭ የቱሪዝም ኦፊሶች ላይ ጆርዳን ፓስ ብላችሁ አንዴ ከገዛችሁ ጆርዳን ውስጥ ያሉ ሁሉንም የቱሪስት ዴስቲኔሽኖች ሁሉ በዛች በአንድ ጊዜ ጆርዳን ፓስ መክፈል ትችላላችሁ። አሊያም ደግሞ አይ ሁሉንም አልጎበኝም የተወሰኑ የሚያስቀምጡት ነው ካላችሁ ደግሞ በየዴስቲናሽ ናቸው። አስር የጆርዳን ዲናር፣ ሀያ የጆርዳን ዲናር፣ ሁለት የጆርዳን ዲናር በየቱሪስት ዴስትኔሽኑ ያስከፍሏቸዋል ማለት ነው። ነገር ግን ጆርዳን ፓስ ቢኖራችሁ ይመረጣል ማለት ነው። ጆርዳን ፓስ ከሌላችሁ ግን በየቦታው ትከፍላላችሁ። ይሄ እንግዲህ ደግሞ ጆርዳን ብላችሁ ሰርች ስታደርጉ በተለይ ኢንተርኔት ላይ በጣም ፌመስ የሆነ ሬንቦ ስትሪት የሚሉ የኢንስታግራም ፎቶ የሚነሱበት ነው። እንደምታያቸው እዚህ ጋር የተለያየ ሳጥራዎችን እንደ አምፖል አስረው ማታ ማታ በተለይ በጣም ያምራል። ቀለሮቹ በጣም የተለያዩ ስለሆኑ እንደምታዩት ቦታው ኢንስታግራም ፎቶ የሚነሱ ሰዎች በጣም ከለርፉል ነው። እንደዚህ አይነት ነገር የት ነው ያየሁት? ቱርክ አረ ያየ ነው ስታንቡልን ስንጎበ ሳጠራዎቹን አድርገዋቸው ሰምረውታል። ሬስቶራንቶቹ ምኖቹም እዚህ ጋር ስታያቸው በሙሉ እንደምታያቸው ከለርፉል ቀለም ነው የቀቧቸው አይቲንክ ካልተከፈቱም ዛሬ ረፈድ አድርገው ነው የሚከፈቱት ይመስለኛል። እንግዲህ ወደ መካከለኛው ምስራቅ ስትመጡ፣ በተለይ ወደ ጆርዳን፣ የተለያየ ሀገር ስትዞሩ ሞር የሚመገቡት ሁሙስ በቋሚነት እንግዲህ የባህል ምግባቸው ነው። እንደምታዩት እንግዲህ ሁሙስ ፈላፍል፣ እንደምታዩት እንደዚህ አድርገው ያቀርቡላቸዋል። ሁሙሱ ከቂጣ ጋር ይቀርባል ማለት ነው። ስለዚህ ሁሙስ በቂጣ ነው በጆርዳን ቆይታዬ ስበላ የነበረው ማለት ነው። በነገራችን ላይ ኋላ የሚዘፍነው የሆነ ሰው ነው። በቃ እንደዚህ ያዝናናሉ። ልክ እኛ ሀገር እንደዚህ አዝማሪ ጨዋታ ምናምን እንደምንለው ማለት ነው። ምሳሌ ምናምን በየቦታው ይሄድን የሚዘፍንላቸው በነገራችን ላይ ከመካከለኛው ምስራቅ በቃ ቪዲዮ ለመቅረጽ ቪዲዮ ለመስራት ጆርዳን አንደኛ። እንዲህ ምንም በቃ ሌላ ቦታ በጣም መካከለኛው ምስራቅ ላይ መቅረጽ በጣም አስቸጋሪ ነው። በጣም ነው የሚከለክሉት። በጣም ነው እንትን የሚሉት ምናምን ደቤስት አገር ግን መካከለኛው ምስራቅ ላይ ጆርዳን እንዴት እንደሚተባበሯቸው ይቭን ማለት ሞር ሚሊተሪ ታያላችሁ ምናምን ምናምን ግን ምንም ግድ የላቸው። ሬስቶራንት ገብታችሁ መቅረጽ ምትፈልጉ ምናምን በጣም ነው ደስ የሚሉት። መካከለኛው ምስራቅ ላይ እንደዚህ አጋጥሞኛ። በጣም ነው ደስ የሚለው ኛ ሌማንጁስ ነው። ምስኪን መሀል ላይ ቆሞ ይዘፍናል፣ ማንም አያዳምጥም። ዘፍኖ ዘፍኖ አዝናንቱ አዝናንቱ ሄደ ሙሱ ያበደ ነው። ምን ሆነ ነው ሙሱ ሳበላይ ነው ነው ተላል ያ ኤቭሪቲንግ ኢዝ ጉድ ኦኬ። ናይስ ቱ ሚት ዩ። እንግዲህ ሁሉም ሀገር እንደምናደርገው አሁን ደግሞ ቡና ልንጠጣ ነው። እዚህ ሀገር ያለውን ቡና አላቅም ሳይድ እና

ኦኬ እንግዲህ ቡና ልንጠጣ ነው አሁን ሀሩ ኮፊ የሚባል ቤት ነው የገባሁት። ያው እንግዲህ ጋይድ የሚያደርገኝ ሰው ጠቁሞኝ ነው፣ እዚህ ብትጠጣ በጣም አሪፍ ነው ብሎኝ። ኤኒዌይስ ጆርዳን ውስጥ በጣም ፌመስ የሆነው ተርኪሽ ኮፊ ነው ብሎኛል። ስለዚህ ተርኪሽ ኮፊ ነው የምንጠጣው ማለት ነው። ያው ተርኪሽ ኮፊ እንግዲህ ከዚህ በፊት ስታንቡል ቱርክ ጠጥተነዋል፣ ግሪክ ጠጥተነዋል፣ ሲሸልስ ጠጥተነዋል። ብዙ ቦታ ተርኪሽ ኮፊ አለ። ያው የራሳቸው ኮፊ የሌላቸው ሀገሮች የተርኪሽ የምናምን እያሉ የሌላ ሰው ሀገር ኮፊ የሚያጠጡት እና ለማንኛውም እዚህ ያው ተርኪሽ ኮፊ በጣም ፌመስ ነው፣ እዚያ ሀገር በጣም ይጠጣል። ስለዚህ ተርኪሽ ኮፊ ነው የምንጠጣው ኦርደር አድርገን ምንድን ነው በጣም የተቸገርከው ካላችሁ እንጂ ወርዳን ውስጥ ሲጨስ ሽሻና ሲጋራ ምናምን በመድሃን ያለም ሬስቶራንት መቀመጥ አትችሉም። እንዱ በጣም ትልቁ ያስቸገረኝ ነገር በቆይታ በጣም ነው የወደድኳት ሀገሪቷ ማለት ለመቅረጽ በጣም ምቹ ነው። ሰው በጣም ፍሬንድሊ ነው ምናምን በቃ ሁሉም ቦታ ስትዞሩ ሰው በጣም ነው ደስ የሚለው፣ ግን በጣም ይጫሳል። በስማ በጣም ስለሚጨስ በጣም ነው የምትቸገሩትና ኢቨን አሁን እንኳን በቃ ቦታ መርጪ ምናምን ተቀምጪ እንኳን በጣም ሺሻ እና ሲጋራ በጣም ነው የሚጨሰው፣ እና ኢንሳይድ አውትሳይድ ሁሉ ብለው አይለዩትም። በቃ በጣም ነው የሚረብሸው፣ እና በጣም እሱ ነገር ትንሽ በጣም አስቸግረኛል። በዚህ ረገድ በነገራችን ላይ በመጨስ ምናምን እንደዚህ በሲጋራ በምናምን አንደኛ ደረጃ ራንክ የሰጠዋት ታውቃላችሁ ሲንጋፖር ነች። በጣም ወዳቸው ሀገሮች እንግዲህ ሲንጋፖር ጃፓን ምናምን ወድጃቸዋል አለን ግን ጃፓን ቱማች ሲጋራ ነው የሚጨሰው፣ በጣም ነው የሚጨሰው። ያው ሲንጋፖር ነው የወደድኩበት አንዱ ምክንያት ይሄ ነው። ከተማዋ ላይ ምንም እንዲጨስ ስለማትፈቅድና ለመጨሻ በጣም የተወሰነ ቦታ ብቻ ነው የሚፈቀደው። ኢቨን ስትሪቶች ላይ ምናምን ምናምን ማጨስ ነው የማይታሰብ። የዜጎችን ጤና ከመጠበቅ አንጻር ማለት ነው። እና ማጨስ ከተባለ ጆርዳን በነገራችን ላይ በመካከለኛው ምስራቅ ላይ ከፍተኛ የአጫ ሰዎች ቁጥር ያለባት ሀገር ነች። ይህ ነው አንዱ ኔጌቲቭ ጎን ናቸው። በአለም ደረጃ ካየነው አንደኛ አጫሽ ያላት ቻይና ናት ያው ከህዝብ ብዛቱ አንጻር ማለት ነው። ቻይና በቢሊዮን የሚቆጠር ህዝብ ይዛ ከሌሎቹ ጋር ልትወዳደር አትችልም። ኢንፋክት በአጫሽ ቁጥር ሌሎች ሀገራት ሊበልጧት ይችላሉ። ግን ከፍተኛ ቁጥር አጫሽ ቁጥር ያላት ቻይና ከህዝቡ ቁጥሯ ሲመጻጸር ነው። እና እነዚህም መካከለኛው ምስራቅ ላይ ካሉ ሀገራት ያው፣ መካከለኛው ምስራቅ ያሉ ሀገራት ህዝቦቻቸው ትንሽ ናቸው። አንድ ነጥብ አምስት ሚሊዮን አንድ ሚሊዮን፣ ሁለት ሚሊዮን፣ ሶስት ሚሊዮን እንደዚህ ናቸው። ከዛ የበለጡ አይደሉም። በዚህ በመካከለኛው ምስራቅ ላይ እንግዲህ እንደ ጆርዳን የሚያጨስ የለም። ጉግል ሳረገው በፊት ወደዚህ ለመምጣት ስክሪፕት ሲዘጋጅ ጉግል ሲደረግ እውነት አልመሰለኝም ነበር። ስትመጡ ግን የምታረጋገጡት ይሄን ሺሻ ምናምን ትፈልጋላችሁ እንዲታጨሳላችሁ ይላሉ። የሆነ ቦታ ስትቀመጡ አረን ያላጨስም አልፈልግም ምናምን ስል ምን ሆንክ ምናምን ይላሉ። በቃ ታማችሁ ነው የሚመስላቸው እንጂ እንትን አይመስላቸው። ቡናችን መጥቷል። አሁንማ ለቡና ያለኝ ፍቅር እኮ በቃ ፌመስ ሆነች። በእያንዳንዱ ቪዲዮ ሁሉም ሀገር ቡና ስለምሞክር በጣም ፌመስ ሆና በቃ የት ሀገር ነው መንገድ ላይ ኢትዮጵያ ያገኘው ና እንዲ ቡና ሳጠጣ ትሄድም አላለኝ እዚህ ሀገርስ ሬስቶራንት ምናምን ሳይሆን የምጠጣው ራሳችን ቤት ነው ምናምን የምጠጣው ምናምን አለ እና በጣም አሳቀኝ። ሰው ኖቲስ አርጎታል ቡና ፍቅሬንና አንዳንድ እንደውም ቡና ለመጠጣት የማይመቸው ሀገራት ቪዲዮ ስሰራ ለምን ቡና አልጠጣህ ምናምን ይሉኛል ሶ አዲስ ነገር ኤክስፔክት አናረግም። እንግዲህ መቼም የተርኪሽ ኮፊ እየጠጣን የተርኪሽ ኮፊ ነው። ማይኬ ባትሪ ያልቋት ነው በነገራችን ላይ፣ እንደዚህ ሰክቼ የማወራችሁ የሀገር ፓወር ባንክ ተሸክሜ እየዞርኩኝ። የቱርክ ቡና እኮ በቃ ይደፈድፉታል፣ አይገልጸውም እንትኑ ዱቄቱን እና በቃ ዱቄት ብጥብጥ፣ ኦልሞስት አተላ ነው የምትጠጡት፣ በሉት የቱርክ ቡና። አማን፣ የነበረን ቆይታ ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሙት ባህርም የነበረን ቆይታ አይታችሁታል። ይመቻችሁ። በቀጣይ ቪዲዮ እስከምንገናኝ ባባይ፣ ጫው